አክስትየው ደነገጠች! አክስትየው ደነገጠች! የመኪና ስጦታ ልሰጥሽ ነው። ይሄ ስጦታ ላንቺ ይሆናል። መኪናውን ይዘሽ በዚህ መኪና ትንቀሳቀሻለሽ። ይህንን ዶኩመንትም ቁልፉንም ላንች ይሰጣለሁ። የተባረከ ይሁን። እንግዲህ የተወደዳችሁ የተመረጣችሁ የኔ ቤተሰቦች፣ እንደውም የፈገግታ ቤተሰቦች እንዴት ናችሁ? እንዴት ሰነበታችሁ? እንዴት ቆያችሁ? በያላችሁበት ቦታ የጌታ ሰላም ጸጋ ይብዛላችሁ። እኔ እናታችሁ ወይም እህታችሁ የፈገግታ እናት መድኃኒት ነኝ። ዛሬ አንደኛ በይቅርታ ነው ወደ እናንተ የመጣሁት በባለፈው ቪዲዮ ሰርፕራይዝ ፍራንክም ሳደርገው ፈገግታ ትንሽ በደነገጠው ብዙ ሰዎች ኮሜንት ላይ የሰጣችሁትን አይቻለሁኝ በዛ በጣም ከልብ የሆነ ይቅርታ ጠይቃለሁኝ። ዛሬ ደግሞ እግዚአብሔር አምላክ እንግዲህ ሳይዘገይ የልደቱ ቀን ለ24 አመትክ ኮኖራ መኪና ሰፕራይዝ አደርጋለሁ ብዬ ቃል አውጥቼ ነበርና ሳይውል ሳያድር በአንድ ወር ውስጥ እግዚአብሔር አምላክ እኔን አስቀድሞ ሰርፕራይዝ አደረገ። በጣም የምገርማችሁ በምወደው በማከብረው መንፈሳዊ አባቴ ነብዩ ጩፋ አማካኝነት ኮኖራ መኪና ሰርፕራይዝ ተደርጊያለውና በጣም ይገርማል። አያቅም። እኔና ያው የመጀመሪያ ልጅ አንድ ላይ ሆነን ነው ሄደን ተረክበን የመጣ ነው። አሁን እኛ መኪና ይሰጠን አይሰጠን የሚያውቀው ጉዳይ የለምና ዛሬ እሱን እንጠራውና ሰፕራይዝ እናደርገዋለን። ያው ቃል ዘርቼበት አይደለ እንግዲህ፣ እንጠራዋለን። ምን ይል ይሆን? እናንተስ ምን ትሉ ይሆን? የኔ ደስታ የእናንተ ደስታ ነው። የፈገግታ ደስታ የእናንተ ደስታ ነው። ልንጠራው ነው። አያውቅም እንግዲህ። አብረን እንደውላለን፣ እንጠራዋለን። ሲመጣ ያምናል፣ ይደሰታል። ውሸታችሁን ነው የሚለን አንዷ እሷ ነበረች በባለፈው የልደቱ ቀን፣ እንደዚሁ በቃ የከሰሉን ጭስ ሁሉ ሐሳብ ራሱ ያመጣችው እሷ ናትና ይቅርታ። እኔ አርጌው ማላውቅም እና ይቅርታ። አክስትየውም እንግዲህ ይቅርታ እያለች ነው እንግዲህ። ወንድምየው አልነበረም የዛ ቀን። ትንሽ እሱም ተሰምቶታል። ወንድሜ ልቡ ቀጥ ቢልስ አስበሹ ነበር ማሚ ብሎ ትንሽ እሱም ተቀይመኝ ነበራ። አሁን እስኪ ደግሞ በደስታ ልቡ ቀጥ ይላል ወይስ ምን አይነት ሪያክሽን ያሳየናል? አያምንም ብዬ ነው የማስበው። ግን እስኪ ሲመጣ ያለውን ፊሊንግ አብረን እንመለከታለን። እደውልለትና እጠረዋለው። ከአዲስ አበባ እንደመጣ ነው አያውቅምና እደውልለትና ልጥረው። አይደለም፣ ቆይ ቆይ፣ አንተ ያው ነቢዩ ጩፋ እኛን ሰርፕራይዝ ሲያደርግ ምን ነበር የተሰማክ? እኔ አላመንኩም በእውነት ድንግጬ ነበርና አሁን ደሞ እሱ ደሞ ጭራሽ ነው አያምንም እኔ ቢያንስ እዩ ስለተባለ ትንሽ አመኛለሁ፣ ግን እሱ ደግሞ ምንም ላይ ምን ይችላልና። እሺ ደውለት ይምጣና እንደውለታለን እንደውለታለን። በጣም ይገርማል። እኔ ራሴ አላመንኩም በእውነት ነው ምላችሁና እኔ ለፕሮግራም የተጠራው አህል ነበር የተሰማኝ። ፕሮግራም ካለቀ በኋላ ቢሮ ትፈለጊያለሽ ተብዬ ያስፈልግሻል፣ አገልግሎትሽ፣ ገጠር ከተማ ስትሄጂ ፀሐይ እንዳይመታሽ ቅድሚያ መኪና ነው ሌላው ይደርሳል ብሎ ነው ሰርፕራይዝ ያደረገኝ በእውነት። ማወራው ቃሉ ላስከማጣ ዩቲዩብ ላይም ቲክቶክ ላይም ፌስቡክ ላይም ገብታችሁ ማየት ትችላላችሁ። እግሬ እጄ ተርበትብቶ ምንም እንኳን አላወራውም። የድንጋጤ ብዛት አሁንም አልለቀቀኝም። ይህ ደግሞ ደስታ ለእኔ ብቻ ሳይሆን ለሶስቱም ልጆቼ ነውና፣ ትንሹ ስለሌለ ነው እየደወልክ ነው። እንዲህ የጠራ ነው ስልኩ እና በዚህ አጋጣሚ ደግሞ እኔ በጣም እዩ ጭፋን በዚህ ላይ በጣም ነው ማመሰግነው። ከመጀመሪያው እስከ መጨረሻው ድረስ በጣም አመሰግነዋለሁኝ መጨረሻውንም ፈጣሪ አሳምረው። ከዚህ የበለጠ ሰርፕራይዝ እንዲያደርጋት ፈጣሪ። እቤት ደርሰናል፣ መተናል። መኪናው ግቢ ላይ ቆሟል። አልሰማም። አራተኛ ብሎክ ላይ ነው ያለው፣ ወይ ውጪ ይሁን አይታወቅም። እንደውልለታለን። ሲመጣ ግን እንዴት እንደሚሆን አላውቅ። አብረን እንከታተል እስኪ። ጥቂት ሰዓት ጥቂት ሰዓት ደውልለት እስኪ እያነሳልን አይደለም። ምንድን ነው ቀረጻ ላይ ሆኖ ነው? እንዴት ነው ያነሳልን እስካሁን? ሄላ አባ ወይ፣ እንዴት ነህ? ሰላም ነው እንዴ መጣችሁ፣ እንኳን ተብሎ አይደወልም እንዴ? እየመጣን ነው። የት ነው ያለው? ኧረ በእናትህ ገባ ብለህ ቡና ምናምን ጤስ ጨስ አስደርግ፣ ደክሞኛል በጣም። ቶሎ በል በር ላይ ሆነ ተቀበለኝ። አው በቃ የው የገባውኝ ነው። ፈጠን ብለና አደውያለሁ። ስልክን እያነሳ አይደለም። አባቴ ና ቶሎ በል ፈልጋሃለሁ። እንግዲህ እየመጣ ነው። የኔ ልብ ቷቷ እያለች ነው። እንዴት እንደመጣ ፊሊንጉ በደንብ እንመለከታለን። እስኪ ባር ሊሆን እንጠብቀው። ወይ ጉድ! ቆይ እንዴት እንዴት እንደቆየ አላወኩም። እኔ እየሮጠም ይሆናል እንዴ! ሁሉ ሰላም፣ ሰፕራይዝ ሰፕራይዝ ሰፕራይዝ! የዛሬ ወር ነበር አይደል ለኮኑራ የተባልከው። ለሀያ አራት ዓመት ኮኖራ እየነዳን ብለ ብዬ ነበር አይደል? ይኸው አክስትዬው ደነገጠች። እኛም እንዲህ ነው እንዲህ ነው። እኛንም አባቴ ይጮፋ ይሄንም ሰርፕራይዝ አደረገኝ። እኛም ደግሞ አንተን ይሄን ሰርፕራይዝ እያደረግን ነው። ይኸው እንግዲህ አሳየው፣ ክፈተው፣ እናሳየው። አላመነም። የልጅ ክዋስኪ የማን ነው የማን ይመስላል? አላመነም። ምን ልንደው ኬን ነው ያመጣችሁት? ጌታን አይደለም ጌታን አይደለም፣ እግዚአብሔር አዘጋጀልን። ጌታ መጣች፣ እግዚአብሔር አዘጋጀልን። አልተደሰት ከመን የምትነ እዴ እዚህ ባለፈው ቪዲዮ ላይ በልደት ሰዓት አስደንግጣ ነበረ። በዛውም ደግሞ ሰርፕራይዝ አድርጋ ነበረ። እንግዲህ ደግሞ ቃል ገብታለም ነበረ መኪና በሚቀጥለው ምናምን ላይ። ከዛ ግን ፈጥኖ ነገሯ ተሳካ። እግዚአብሔር አዘጋጅላት። ስለዚህ ቃል በገባችሁ መሰረት መኪና ደግሞ ይሄው ነው። መኪና እንደዚህ ነው። እግዚአብሔር እግዚአብሔር እንደዚህ ነው። አንድ ወር ባልሞላ ቀን ውስጥ እግዚአብሔር የዘራነውን ቃል አካል አለበሰው እና መኪና ምንድን ነው? አንተ መኪና ትላ። በቅርብ ቀን ውስጥ ደግሞ ቤት አለ። አሁንም አውጃለሁ፣ በቅርብ ቀን ውስጥ የመኖሪያ ቤት እግዚአብሔር ያዘጋጀልናል። በቃ አው አብርሃም ልጁን ይዘው ወጥቶ እኮ አላፈረም ስለዚህ እግዚአብሔርን ይዘን አናፍርም እኔ የገረመኝ አንተ በጣም ብዙ ሰዎች አዝነውብኛል በእርግጥ እንዴት ሰርፕራይዝም ፍራንክም ስታደርጊ አንቺ እሱን ፍራንክ አደርጋለሁ ብለሽ ልቡ ቀጥ ቢልስ እሱ ብቻ አይደለም አንተም ተቆጥተሃል ነቢዩም ነብዩም ተቆጥተዋልና ግን ያስደሰትኩት አህል ተሰምቶኝ ነበረ ትንሽ ይቻላል ይቻላል እግዚአብሔር ይችላል። እግዚአብሔር ይችላል። እንግዲህ አሁን አንተ መንዳት ብትችል ጌታን ብትነዳው ደስ ይለኛል። ማንዋል ነው፣ ማንዋል ነው፣ ማንዋል ነው። ውስጡንም ማየት ይቻላል፣ ውስጡንም ማየት ይቻላል። በጣም የሚገርም ነው። እንግዲህ ያው ከወንድም ጋራ ያው ታላቅ መቼም አባት አይደለም አባት ምንም ሆኖ ነው ያሳደገው። እ ሰርፕራይዝ አደረገ ለናንተ ጭምር ምናለትም እኔ መኪና ሊሰጠኝ ነው ብዬ አስብ ያደለም የርኩት አገልግሎት ነው ብዬ ነበር የርኩት አገልግሎት መልስ ግን እፈልግሻለሁ አለኝ። በቃ በምታደርገው አገልግሎትሽ በጣም ድጋፍ ያስፈልገዋል ይሄ መቼም በግሪሽ አንዳንድ ቦታ ገጠር ከተማ በምትሄጂ ሰዓት የመኪና መጉላላት አለና አይቼ ነው፣ በቃ ጸልዬበት ቅድሚያ መኪና እንደሚያስፈልግ ስላወቅኩ ነው። ብዙ መኪናዎችም ይመጣሉ ብሎኛል። እንግዲህ ቅድሚያ የሚያስፈልገንን አዘጋጅቶልናል። እኔ የገረመኝ የዛሬ ወር 12ኛ ወር የዛሬ ወር ማለት ነው ማለትም አንድ ወር ከ15 ቀን ነው የዛሬ ወር ነው። የልደት ቀን ነሐሴ 13 ነው። እግዚአብሔር ሃያ አራት አመት ላይ መኪና እያልኩኝ መኪናዋን ስለሃት ለቀህ ነበር አይደል? ይሄ አሁን እውነተኛው መኪናው መጣ። እስኪ እኛ ብቻ እኮ አወራን። ምንድን ነው ምትለው? በጣም የሚወዱ የሚያከብሩ ፈጌ ፈገግታው ዋንተ ደስታ ዋንተ ወነፉ፣ ኧረ ብዙዎቹ ተናግሮኛል። ኮሚንት አይ እኔ ለመልስ ነበር ግን ላይክ እኔ እስካሁን ይቅርታ አድርጉልኝና እኔ እንጃ ግራ ገብቶኛል። ምን ማለት እንዳለብኝ አላውቅም። ማን ተዘጋጀው ምናምን ጌታን አለለህም እስሙሙት ማለት እስሙሙት፣ በእውነት ነው ማለት ትክክለኛ እግዚአብሔር በአንተ እንደማልመድ ታውቃለህ። እስሙሙት እያልኩ ነው። በቃ እግዚአብሔር ከነ ሊብሬው ከነ ሁሉ ነገር አንድ ላይ ነው። ይቅርታ ሊብሬውን አላወጣሁትም። ሊብሬው ሁሉ አንድ ላይ ሳይቀር ነው። ሚዲያ ላይም ደግሞ ተለቋል። ቲክቶክ፣ ፌስቡክ ላይ አልገባዩ ሚዲያ ላይ ተለቆ ነው ያለው። ስለ አንዳ ላይ ይህ አወቅኩኝ። ሰላም ሰላም፣ የተከበራችሁ ምርጥ እንቁ ቤተሰቦቻችን እንደምን ቆያችሁልን? በጣም እንደ ጠፋ እንደጠፋቃለሁ። በጣም በውስጥ መስመር ቴክስት ታደረጉ ነበር ትንሽ ጉንፋን ነገር ይዞን ነበረ። ለዛ ነው የጠፋ ነው። ግን መጣለሁ መጣለው እያልኩኝ አልተመቻቸለንም ስራ ምናምን ስለነበረ ማለት ነው። ግን አላመንኩም እስካሁን ላይ መኪናው ጊፍት ነው። ለእኛ ነው፣ ይሄ መኪና ለእኛ እስማኤል። ሙት አልልም እንግዲህ ጌታም ብዬላሃለው። ትልቁን ጠርቼ ላሃለው ደግመ እንድታምን በም በጌታ ታምናለህ አቃለው እንድታምን ነው። እኔም እንዲህ ነበር ከግቢ እስከሚወጣ ድረስ

እሷ ያመጣችው አይዲያ ነው። እስኪ አንቺ እንድትወጇለሽ እና እንደ ሞተ ሰው ብትሆኝ ምን ይሆናል ያለችን። ግን በዛ ሰ ልክ ናችሁ። ልቡ ቀጥ ቢልስ ቢሞት አይሆነ እኔ የዘላለም ጸጸት ነው። ዳግም አይለመደኝም። ፕራንክ ይቅርብኝ ከዚህ በኋላ። የባለፈው ቪዲዮ ላይ በጣም ብዙቻችሁ ተቀይማችኋት ነበር፣ ግን ቢሆንም ያላችሁን ፍቅር መስጠት አላቆማችሁም። እንደዛም ተቀይመዎች ቢሆን ከዛ በኋላ ባለው ነገር በጣም ደስተኛ ነበሩ። ለዛም ነው ብዙም ነገሩን እኔም ከበድ አድርጌ ግን ላይክ አሁን አንቺ እንደ ትልቅ ሰው ስለምትረጂ ነው ይቅርታ የሚጠየቅሻቸው እና በጣም በጣም ነው የምንወዳችሁ የምናከብራችሁ። እና ላይክ አልጠበኩም፣ በጣም ደስ ብሎኛል፣ እና በጣም አመሰግናለሁ። ያው ላይክ ነቢይ ጩፋ አባታችን አልጠበኩም፣ ዘመኑን በጣም በጣም በጣም ምን ማለት እንዳለብኝ አላቅም፣ ግን በቃ ምን ማለት ስለማልችል በጣም እናመሰግናለን። የአባትነቱን ጥግ አሳይቶ ከድሮም ነው የሚያሳየን። የበለጠ ደግሞ ባለፈውም ጥየቃ ነበር፣ ደስ የሚል ፕሮግራም ነበረ መስከረም አንድ ላይ። አሁን ደግሞ በዚህ መልኩ ተመጣለ ብዬ አልጠበቅኩም። በእርግጥ ግን በጣም አመሰግናለሁ። ወዳለው ሺህ ዓመት ኑርልን። ለመቀጠል አይስክሪም ስክሪን ይችላል። በጣም ነው ወድ ወንድ ብዮንስ ብራዘር ይቻላል። ብሮኮር ነው ብሮኮር ነው። እንግዲህ እሱ ያው ብዙ ጊዜ አይናገርም፣ ዝምተኛ ነው እና እባካችሁ፣ ዩቲብ ቻናል አለ አይደል? እንዲ ላይክ፣ ሊንኩን ሰብስክራይብ በማድረግ እስኪ እንዲ በረታ አድርጉት። ጠፍተሃል? ከዚህ በኋላ ያው የሆነ ድራማ ነገሮችን እየሰራው ስለሆነ ነው። አንተ አውራ፣ እኔ ልንደውም አለ። በቅርቡ ይለቀቃል። በጣም እንደምትወዱ አልጠራጠርም። አሪፍ ነገር እየሰራው ነው። ጠፍቻለው እንመለሳለን። እንግዲህ ብራዘርን አስደንግጠነዋል፣ ደስም ብሎታል በጣም እና የሁላችንም ደስታን ስለተካፈላችሁን በጣም እናመሰግናለን። በሌላ ቪዲዮ ደግሞ እንገናኛለን። ሁላችሁንም ከልብ እናመሰግናለን። እንዴት ዮ እና በዚህ በኩል ተመልከቱት። እንግዲህ አሁን መሪ እንዴት ነው የሚያዘው? ይህኔ ልጅ ወይኔ፣ አንተ እንትን ይላል። ቁመት አነሰ ካልሆነ ቢኤት ይሆነ መጣላ ጭራሽ። ይቻላል ይቻላል፣ ማይቻል ነገር የለም። ስራት ብቻ ነው፣ ቃልን መዝራት ነው። ለዚህ አይደል ሂሳቅ የሚልና፣ በዛው አመት ጥቂትን ዘር ዘራ፣ በዛቹ ወር ኮን ያለ አመት እኮ አለን። በጣም የሚገርመው አይዞ፣ አይዞ፣ አይዞ። በዛቹ ወር መቶ ጥፍን አጨደ እንደሚል፣ እኔ ዛሬ ወር ነው ቃል የዘራሁት፣ ይሄው በወር ከ15 ቀን ነው እግዚአብሔር አድርጎ አሳይቶናልና፣ በእውነት አሁንም በህብረት ቃል እናወጣለን በሚመጣው ወር ላይ ቤት እንጠብቃለን። ይቻላል። አዎ ቤት እኛ አሁን በሰው ቤት ክራይ ነው ያለ ነው። በእውነት ነው። በእርግጥ በጣም ብዙ ቪዲዮ ለሰዎች ምናምን እየሰራን ምናምን እንለቃለን እና የራሳችን ቤት የለንም። በዚ አጋጣሚ በእውነት ነው። ክራይ ነው። ላይክ ያኔም ደግሞ ቪዲዮ ቤት ገዛው ብዬ ሰርቻለሁ። በጣም ብዙቻችሁ በጣም ብዙቻችሁ ኮመንት ላይ በቃ ላይክ ሙሉ ቪዲዮ ስላልጨረሳችሁት የራሳችን ቤት ነው የመሰላችሁና፣ ላይክ እሷም ገዛው ብዬ ነው እንትን ያልኳት የመጣዋት ከዛ ድረስ ኪራይ አልፈልግም ስትል ነበር። ግን ሁሉም ነገር በጊዜው ይሆናል። ግን ይሄ ኪራይ ነው ያው እየከፈልን ነው ብዬ ወሮ ምን ኖሮ እና እግዚአብሔር ደግሞ ያዘጋጃል። እኛ ላይክ በእኛ በኩል ለሰዎች እየሰራ ከሆነ በሰው ደግሞ ላይክ በአባታችን በነብዩ እየጩፋ በኩል ደግሞ ይሄን ነገር ከመጣ እግዚአብሔር ነው የሰራው። በሱ በኩል ነገ ደግሞ ቤቱም በሌላ ሰው በኩል በራሱም ሊሆን ይችላል። አይታወቅም፣ አይታወቅም። በታላቂ ሊሆን ይችላል፣ በኔም ሊሆን ይችላል። ብቻ እግዚአብሔር በሁሉም ይሰራል፣ ይሰራ። ያ በጣም በጣም በጣም አመሰግናለሁ። ሌላ ምንም ቃላት የለኝም። ማይቻል ነገር የለም። ትላንትና ይሄን ቀን ለማየት በጣም በጣም ላይ አናስቦ ነው። ቁንቅ ቃል አይደለም። ይሄንን ምን ይዛት እቺ ስልክ ምን አወራት እንስል በጣም ክብድ አርገን ነበር። ምን አወራውና ዛሬ ላይ ሁሉም ነገር አልጋ አልጋ ይሆናል። ብቻ ደስ ብሎኛል። በጣም አመሰግናለሁ። ቆንጆ ልጅ፣ ወንድሜ፣ ታላቅ ወንድሜ፣ የቤቱ ምሰሶ እኛ እዚህ ደረጃ ኮትኩቶ ያሳደገ ወንድሜ ነው እና በዚህ አጋጣሚ ብዙ ጊዜ አብረን ቪዲዮ ስንሰራም ቀልድ ነው ምናምን በጣም እወዳለሁ

ሰብስክራይብ በማድረግ ደግሞ ለብዙዎች እንድታደርሱልን። እኛ ቤት የገባ ሰላም፣ እኛ ቤት የገባ ደስታ፣ እኛ ቤት የገባ ክብር ወደ የቤታችሁ ይግባ፣ አሜን። እስቲ ኮመንት ወደ የቤታችሁ ይግባ። ጌታ ምስክሬ ነው። እንዲህ በልጅ መታጀብ ምንኛ ደስ ያሰኛል። ልጅ የሌላችሁ እግዚአብሔር ልጅ ይስጣችሁ፣ ትዳር የሌላችሁ እግዚአብሔር ትዳር ይስጣችሁ። እንደዚህ የሚዋደድ ቤተሰብ እግዚአብሔር ያደርጋችሁ። እኔ ይሄ ነው ለእናንተም አቀርበው የላቀ ምስጋና በጣም በጣም በጣም አድርገን እንወዳችኋለን። እስከ መጨረሻው ድረስ ደግሞ ሳትሰላችሁ የተከታተላችሁን ውድና የተከበራችሁ ቤተሰቦቻችን እንግዲህ ልሰናበታችሁ እና እኔ እችን አሁን ነው የመጣችሁት። አልደከመማ፣ ታስደምደኛለሁ። አሁን ይቻላል። ክና በምን በግር እኔ አሁን ነው እምፈልገው አስፋልት ለብለብ መኪና ሻይ ቡና ብላችሁ ነው እኔ ልረፍ።

ሊፍት አይደለም። ሶ በጣም በጣም አድርገን እንወዳቸዋለን የኛ ውድና የተከበራችሁ ቤተሰቦቻችን፣ እስከ መጨረሻው ድረስ ስለተመለከታችሁ፣ ሳትሰላችሁ ስለተመለከታችሁ በጣም በጣም አድርገን እናመሰግናለን። እንወዳቸዋለን። መልካም ቀን መልካም ምሽት ይሆንላችሁ ባይ እስቲ